ሰላም ዐለይኩም ወረሕመቱላሂ ወበረካቱ፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን። እንግዲህ እንደተለመደው ዛሬም አንድ ነገር ይላችሁ መጥቻለሁ። በመጀመሪያ ዩቲዩብን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ለጓደኞቻችሁ ሼር አድርጉልኝ። ዩቲዩብ ይሄዳ አይደለም እኔ እንግዲህ ለመልካም ነገር ነው የምጠቀምበት፣ ለምትፈ ነገር አይደለም። ለስራ የሚጠቀመው ሰው አበረታቱ። ላይክ፣ ሼር ማድረጋችሁን አትርሱም። ዛሬ ይላችሁ የመጣሁት ወለል ኮንፈርቶችን ይላችሁ መጥቻለሁ ማለት ነው። እና በተቻለ አክል ዋጋውን አጠራ አድርጌ ነግራችኋለሁ። ወለሎች በአሁን ሰዓት ትንሽ ወደድ ብለዋል ማለት ነው። በፊት ወለሎች አሁን 330 ምናምን የሚሸጡ የነበሩ አሪፍ የሚባሉ የነበሩ ወለሎች ዋጋቸው አሁን እስከ 450 ብር አካባቢ ገብተዋል። አንደኛ የሚባሉት ማለት ነው 450 አካባቢ ገብተዋል። አሪፉ የሚቀንሱት እስከ 380 አራት መቶ ብርም ድረስ አሉ። ግን እንደ በፊት አሁን 280፣ 300 ብርም የሚሸጡ ወለሎች በአሁኑ ሰዓት የሉ ማለት ነው። ዋጋ ያው ግልጽ ለማድረግ ያህል ማለት ነው። እኔ ጋ ያው ሁሉም ነገር ግልጽ ነው። ሌላው ደግሞ ኮንፈርቶችም እንደዛው ቪዲዮ መጨረሻ ላይ አሉ። እነሱም ደረጃ አላቸው። ከ ከ2000 መካከለኛ የሚባሉት ከ2500 ጀምሮ ወደ ላይ እስከ 3000፣ 3500 እስከ 5000 ከዛም በላይ ያሉ ኮንፈርቶች አሉ ማለት ነው። ግን ከ2500 ታች ያሉት ብዙም አይነፉም ማለት ነው። አይሆነው ከዛ በላይ ያሉት ናቸው ትንሽ አሪፍ የሚባሉት እላችኋለሁ። እንግዲህ የወለል ደረቁ ባለሳንቲም ምናምን የሚባለው ባለሳንቲም የሚባለው ነው አንዱ አሁኑ ሰዓት አንደኛ የሚባለው ጥንካሬ ያለው ባለ ሳንቲም ያልሆኑ እንደ አሪፎች አሉ። ግን ሆኖም አሪፍ የሚባለው ወለል በአሁኑ ሰዓት 450 ብር አካባቢ ገብቷል። በፊት 330 ብር፣ 320 ብር የሚሸጥ የነበረ ማለት ነው እና ትዕዛዝ ስታዞኝ ምናልባት ዋጋ እንደዛ መጨመሩን ከወዲሁ እንድታውቁ ነው። ፍራሾችም እንደምታዩቸው ኖርማል የሳሎን የሚሆኑ ለፈርሽ እንደመፈርሽ የሚያገለግሉ ከ1600 1700 ጀምሮ አሪፍ የሚባሉት እስከ 2200 ከዛም በላይ ያሉት አሉ ማለት ነው። ለሳሎን የሚሆኑት ፍራሾች ማለት ነው። የስፖንጅ እና ለዛሬ ቪዲዮን አጠራርጌ ያመጣውላችሁ የወለል የፍራሽና የኮንፈርት ነው። እነዚህ ከነገርኳችሁ ይበቃኛል በሌላ ቪዲዮ እስከምንገናኝ ደህና ሰንብቱልኝ እያልኩኝ ቪዲዮ ሼር ሰብስክራይብ ላይክ ማድረጋችሁን ግን አትርሱ በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ ብርድ ልብስም ረስቻለው መሰለኝ ብርድ ልብስም ድሮ ሁለት ሺ ምናምን የሚሸጡ የነበሩት እነሱ አሁን አራት ሺ ብር አካባቢ ገብተዋል ከአራት ሺ አምስት ሺ ምናምን እየተሸጡ ነው ያሉት ስጋጃውን በዚ አጋጣሚ ነገራችሁና ስጋጃም ዶሮ ሶስ አሪፍ የሚባለው ሶስት አጣፍ የሚባሉት በአሁን በኦርጅናል ሌላ መጥተዋል። ሌላ ጊዜ ሶስት ሺህ ምናምን አካባቢ የሚሸጡ የነበሩት አሁን ተሻሽሎ ሶስት በአራት ሆኖ መጥቶ እስከ አምስት ሺህ ሶስት መቶ አምስት ሺህ አምስት ሺህ አምስት መቶ የሚሸጡ ስጋጃዎች እንዳሉ ነው የማውቀው ማለት ነው። በዛ መሰረት እያደረሱ ነው። በእርግጥ ባለ ሶስት ሺህ አለ ግን ጥራቱ